ብሩኬ ግን ታደለ እሙሽዬ እንዴት አድርጋ ብትመርቀ ነው? እግዚአብሔር እንዴት ቢወድ ነው? እግዚአብሔርን ነው ምላችሁ። እዚህ ምድር ላይ ማለት ነው ወንድ ልጅ እንደምትረዳ ሴት በቃ ብልህና ብልጥ የለም። ለወንድ ልጅ ደግሞ በቃ ውስጡ ነች። እግዚአብሔር ነው ምላችሁ። ለምን በወንድነቱ ብቻ የሚፈተንበት ህይወት ነው ያለው። እንዴት ምንድን ይባለው? እዚህ ጋር ምድር ላይ ማለት ምድር ላይ እንደ ወንድ ልጅ የሚፈተን ሰው የለም በነገራችሁ ላይ አይ፣ ነው ሴትነት በጣም ፈተና አለው፣ ግን ደግሞ ቢያንስ የሆነ ሰው ይረዳቸዋል ስትናገሩ፣ ስታወሩ። ነገር ግን ወንድ ልጅ ሲያለቅስ ወንድ አይደለ እንዲ አልቃሻ፣ እሱ እኳ አልቃሻ ነው ወንድ አይመስልም ይባላል። ሲቸግረው ደግሞ ወንድ ልጅ አይደለ እንዲህ ምንድን ነው ይቸጋገራል፣ እንዲ ተነሱ፣ አይሰራ ምናምን ይባላል። ብቻ ኤቭሪቲንግ፣ በጣም ብዙ ነገር፣ በጣም ብዙ ነገር ማለት ነው። እና ጭንቀቱን ሲናገር እሱ ጭንቀታም ነው ይባላል። ግን ይህን ስለሚያውቁ ማንም እንደሚረዳቸው ስለማያውቁ አደባባይ ለወጣው አይለቅሱም። አደባባይ ለወጣው ችግራቸውን አይናገሩም። ሁላችሁ ሁሉን ነገር በውስጣቸው ነው የሚይዙት። ለምን ቢናገሩም ማፊ ፋይዳ። ያኔ ስለዚህ ተናግራችሁ፣ አንዳንዴ ቁስላችሁን ለማያክማችሁ ሰው ደግሞ ቁስላችሁ ለማይገባው ሰው የባስ ቁስላችሁን አሳይታችሁ መሳለቂያው ናችሁ። ሁለተኛ ጉዳት ከምታገኙ ዝም ማለት ይበልጣል። ለምን ቁስላችሁን ነግራችሁም ካልዳናችሁ ወይ ደግሞ መፍትሄ ካልተሰጣችሁ በዛ ራሱ ትታመማላችሁ። ለምን ተናገርኩ ይዤው ዝም ብል የሚባል ነገር አለና፣ ቅምጥሌ እግዚአብሔር አምላክ ይጠብቅሽ። እውነት ለመናገር እኔ ራሱ ቡዳ መሆንሽ መሆንሽ መሰለኝ። የምቤቴን እና የኔ ወርቅ ብቻ አላቅ ተባረኪ። የምር ቃ ሴት ነሽ፣ ከልብሽ ሴት ነሽ። የእውነት ሴት ስትሆኑ ሁሉ ነገር ይገባችኋል፣ ትረዳላችሁ። ይሆን እንዴት ነው በዙሪያችሁ ያለን ሰው በደንብ አድርጋችሁ መረዳት ትችላላችሁ። በተለይ ባሎቻችሁ ባሎቻችሁ ስላችሁ ብዙ እንዳይሆኑባችሁ ሁላችሁ ነው ለማለት ፈልጌ ነው። ለመሰላችሁ ባል ማለት ብዙ ነገር ለጓደኞቹ ማያሳየውን ድክመት ለአንቺ ያሳይሻል። ለጓደኞቹ ማያሳየውን እንባ ከአንቺ ፊት ያሳይሻል። በቃ በጣም ብዙ ነገር ለእናቱ ማያሳየውን ነገር ለአንቺ ያሳይሻል። ለማንም ሰው ማያሳየውን ነገር ሚስትም እንደዛው ለባሏ በቃ የሆነ ወንድሟ ጋር የምትፈራውን ነገር ወንድሟ ጋር የምታፍረውን ነገር አባቷ ጋ የምታፍረው የምትፈራው እናቷ ጋ ኤቭሪዌር ምንም በቃ እንደፈለገች ትሆናለች። ገባችሁ? ያ ማለት በቃ ከምንም ነገር በላይ ባል እንደሆነ ነው የሚሰማኝ፣ ወይ ደግሞ ሚስት እንደሆነች ማለት ነው። ያ ማለት ቅምጥ ላይሆን በቃ እንዴት አድርጌ ልንገራችሁ? የምር አንዳንዴ እንዴት ነው ልጁ ስታገኘው ልትመክረኝ ነው ወይ ምናምን ስላላገኘው እስካሁን ይቅርታ ስላገኘሁ ደስ ብሎኛል። ላገኝ እያሰብኩ ግን አልቻልኩም ነበር ያው ሳቄታ ነ ምናምን አይነት ነገር ነው ያለች የነበረችው። ና አያችሁ፣ ይህ ልጅ በጣም ታከብረዋለች ምናምን ነገር። ነገር ግን በብሩኬ ሲመጣባት አልቻለችም። ገባችሁ? እኔ አንተን እንደዚህ አይደለም አቀ የምን ካሜራ ምናምን ነው ካሜራ አጥፋና ከካሜራ ጀርባ እናወራለን። ገባችሁ? ምን የሆነ ብሩኬ ታውቀዋለች። ብሩኬ አንድ የሰው ገንዘብ ኑሮበት የሚተኛ ሰው አይደለም። ገባችሁ በደንብ አድርጋ፣ ብሩኬ ምን አይነት ሰው እንደሆነ ወይ ደግሞ በቃ የሆነ ነገር እንዳለው ነው የተሰማት። ውስጡ ላይ የሆነ ለእሱ ያልነገራት እንዴት አልነገረሽ ምናምን ራሱ ሲላት አይ ነው። በጣም ብዙ ጊዜ ብዙ ነገሮች አይነገሩም። የ እንዴት መሰላችሁ፣ የሆነ ለእናትም ለአባትም ለባለም ለማንም ማትነግሩት አንዳንዴ ከባድ ሚስጥር አለ ያስገባችሁ ብትነግሯቸውም ከዛ ነገር ሊያስቆማችሁ መሞከር እንጂ እናንተ ናይዟችሁ ብሎ ሽ ላያደርጓችሁ ስለሚችሉ የምደብቁት ነገር ሊኖር ይችላልና፣ ያን የተረዳችሁ ማለት አቁም አለችው። ካሜራ ይቁምና ከካሜራ ጀርባ እናውራ፣ የብሩኬ ጓደኞችንም ሁሉ ልንገራቸውና ብሩን ከየትም ብለን አምጥተን እንክፈል፣ ከአካውንት ያለውን እንኳን አሁን ሸር ላደርግልህ እና ተው ማለት በሁለታችሁ ማል እንደዚህ ነገር አስፈላጊ አይደለም። ገባችሁ። በዛ ላይ ስላንተ መጥፎ ነገር ቢያስብ ኑሮ እኔ ልሄድ ስለው ዝም አይለኝም ነበር ነው እያለችው የነበረው በቃ ሙሉ በሙሉ ብሩኬ ጋር ነው የቆመችው። አያችሁ? ምንም ነገር አያደርግም፣ አያደርገውም ወስዶ እንኳን ከሆነ መልስ ላሉ ምንም ፍርድ ቤት ምናምን የሚያስብል ነገር የለውም። እንዴት ይህንን ታደርጋለህ እኔ ይህን ካንተ አልጠብቅም ብላ ነጥሎ ሄደችው። ማንም ሁሉም ሰው ቀይ መስመር አለው። ገባችሁ? አንዳንዴ የሆነ ሰው በጣም ተወዱታላችሁ፣ ታከብሩታላችሁ። ግን የሆነ ጊዜ ማይታለፍ ቀይ መስመር ሲያልፍባችሁ ድል የታረጉታላችሁ፣ ያን ሰው ማለት ነው። ከህይወታችሁ ታስወግዱታላችሁ፣ ታስወጡታላችሁ ስለማያስፈልግ ከብሩኬ እና ከልጁ ማን ነው የሚበልጥባት ብሩኬ ነው አይኖ ልጁን ታከብረዋለች ምናምን ግን ብሩኬን ከነካባት እሱ ይቀራል ማለት ነው ልጁ ይቀራል ብሩኬ ጋር ሲሆን ነው ወይ ደግሞ ብሩኬን ሲያከብርላት ነው እሱ ጋር ጓደኛ ወይ ደግሞ ይሄ ወዳጁና መቀጠል የምትችለው ገባችሁ እንጂ ብሩኬን ንክቱባት አይደለም ና ቅምጥሌ በቃ በጣም ነው መኮራብሹልም ዛሬ ደግሞ ይለለ በቃ እመቤቴ በቃ ስለ ወንድ የሆነ እንዴት ነው ወንድሜን የእናቴ ልጅ የሆነ እንደተረዳችሁ አይነቱ ነው የተሰማ የለምደሆን አላቅም ደግሞ ስለ ብሩኬ ስታወራ ምናምን እኔ ራሴን ነው እንትን እያደረግኩ የነበረው። ማርያምን እኔ ማለት ነው ከሰው ላይ አምስት ሳንቲም እንዲኖረብኝ አልፈልግም። እኔ ደግሞ ሰው አምስት ሳንቲም እንዲወስድብኝ አልፈልግም። የሆነ ጊዜ አውርቻቸዋለሁ። እመቤቴ በቃ የሆነ ሰው ወይ እንኩ ብዬ ጊፍት ሰጥቻቸው ካልሆነ በቃ እንደዚህ በቃ ትንሽ ይብርም ሆነ የሆነ በቃ ነገ ዛሬ ሰጥሻለሁ ወይ ነገ ነገ ዛሬ ምናምን የሚለኝ ሰው ካለ ደግሞኒ የሰው አንድ አምስት ሳንቲም ካለችብኝ በጣም ነው በቃ ቢጨንቀኝ ማለት ነው መቤቴን እና ያረት ዝ ያለኝ እና በጣም ብዙ ነገሮች አስታወስኩኝ። ብቻ ግን በጣም ብዙ ብር ነው። እኔ ያየሁትን ስቃይ ማየት አለበት። እኔ ታስሬያለሁ፣ ተሰድቤያለሁ፣ መንብ ያለሁ ምብ ያለሁ እያለ ነበረ። ቅምጥን ያስጨነቃት ግን በቃ ተዋጥር ሸዋል የሆነ እንዴት ነው ተናዳ በስሜት ለብሩኬ ያልደወለችም እንደዚህ እንደዚህ አይነት ዳ እንዴት ይኖርብሃል እንዴት ሲል ነገርከኝም ብላ እንኳን አልተናገረችም ግን ከዛ ስትመለስ እንኳን ሲጠቃት እኔ ሄጄ ቶሎ እንኳን የሆነ እንዴት ብር ተበደራለ ምናምን ለራሱ ልለው አልፈለግኩም። ማለት ለምንድን የተበደርከው ምንድን ነው የሰው ልጅ ወደሆነ ችግር የሚገቡ ፈልጉ አይደለም ወዱ አይደለም ተገዶ ነው። ስለዚህ ያ ነገር ያስገደደው ምንድን ነው ብላ ጠይቃ፣ ብሩኬ ብሩኬ ጋር ተቀምጣ ነገሮቹን ከብሩኬ ጋር ሸር ተደራርጋ ገንዘቡ መክፈል ነው የፈለገችው ገባችሁ። እንጂ ብሩኬን አሳልፋ ልትሰጠው አልፈለገችም። ብቻ ምን ብዬ ላመስግንሽ የኔ ቆንጆ እንዶ ቅምጥሌ ማርያምን በቃ ሴት ኮንሽ ከለብሽ የእውነት ይህኔ ፈገግታ እያትም አድርጉ። ውይ የዱ ዴ ስትመጣ ልጁ ጋ እያልች ፈገግ ፈገግ ስትል የነበረው ወደውኑ ፊቱ ቀይራ ሌላኛው ሀይሚ ምጥት ከዛ ደግሞ ከእንደገና ደግሞ ስትመለስ ሌላ እና ው ሰብስክራብ አድርጉት ልጁን ብቻ እና ደግሞ ብዙ ሰዎች ይፍጨረጭራሉ። ነገር ግን ብሩኬና ኔ መያያዛችን ነው እስካሁን ያቆየን፣ ወይ ደግሞ ወደፊትም ያቆየን ፈጣሪ ያለን ሰዎች ነን ብላለች ቅምጥሌ። እውነት ነው፣ ፈጣሪ አላችሁ። እሱ ፈጣሪ ጠብቅልኝ፣ ፍቅራችሁን ከፍ ያደርግላችሁ። ሁለታችሁም በጣም ምርጥ ልጆች ናችሁ። ብሩኬ ምርጥ ወንድ ነው፣ አንችም ደግሞ ምርጥ ሴት ነች። ሁለታችሁ ስለምትተሳሰቡ፣ ሁለታችሁ ስለምትተማመኑ ማንም በመሀላችሁ ቢገባም ማንም ሊያስቸንፋችሁ አይችልም። እግዚአብሔር ደግሞ በመሀላችሁ የሚገቡ ሰዎች ሁሌ ተሸናፊ ያደርግላችሁ፣ እናንተ አሸናፊ ሁኑልኝ። ብቻ አላቅም እየእውነት እንደዚህ ስትተማመኑ ሳያችሁ እንዴት ችስ እንደሚለኝ ባለፈው አይታችኋል። ብሩኬ ከሌላ ሴት ጋብና መሴላ ታጎቷን እንኳን አላመነችውም ሆኖ ነው ያለችው። ዛሬ ደግሞ ብሩኬ አይበደርም ቢበደር እንኳን ይመልሳለሁ ብላ ነው የተማመነችበት። ና ደግሞ ያው ከካሜራ በጀርባ ማለት ምንም ጓደኛ ቢሆን ካሜራ ላይ ምንም የሚያውቁት ቤተሰብ ቢሆኑም ግን ከ አይደለም እንደዚህ ካሜራ ላይ ወደ ግሞ ሶሻል ሚዲያ ላይ የሚያውቃችሁ ሰው ቀርቶ ከእናታችሁ ልጅ እንኳን አንዳንዶች ሚስጥራችሁን አሳልፎ ይሰጣሉ። ስለዚህ የሆነ ነገር ሲነገር ሰውም ተለይቶ ነው መነገርም ያለበት። ከጓደኛ መሀልም እንደዛው በጣም ብዙ አሳልፎ መስጠት የሚፈልጉ አሳልፎ የሚሰጧቸው የእናንተን ውድቀት ማየት የሚፈልጉ አሉና ለዛ ጥንቃቄ ማድረግ ጥሩ ነው። ቅምጥሌ ያንን ያለችውና ብቻ ጠላቶችም ሲሉ የሚኖሩ ብላለች በጣም ማለት እንዴት ያድግ ልንገራችሁ። ለምሳሌ ከመቶ ፐርሰንት አምስት ፐርሰንት ይኖራሉ የእናንተን ውድቅ ብላችሁ ማየት የሚፈልጉ፣ ዘጠና አምስት ፐርሰንቱ ደግሞ የእናንተን ከፍታ ማየት የሚፈልግ ሊሆን ይችላል። ስለዚህ ቅምጥሌ ምን ብዬ ላመስገንሽ እንደው ምን ይሻለኛል? እኔስ እግዚአብሔርን በጣም ተለያያለሽ። በቃ አንቺ በቃ ልዩ ሴት ነሽ እና ብሩኬ ደግሞ በጣም ተመርቃል። የእናት ምርቃት እውን መሆኑ ደግሞ አይተናል። ችን የመሰለች እንቁ ሴት እግዚአብሔር ሰጥቷል እና ማንም ምንም አያደርግም፣ እኛ እርስ በርስ ተያይዘናል ብላለች። ልጁ ያው እኛም የምናየው ነገር አለ ብሏል። ብቻ ከጎኗም እንደሚመክራቱ ቱላ ነው የተሰማኝ ልጁ ማለት ነውና፣ እግዚአብሔር ይለያችሁ የእኔ ወርቆች። ማርያምን ብቻ ምን ልበል፣ እያውነ ሴት ነሽ በቃ ምርጥዬ፣ ሴት ጨዋ ሴት፣ እግዚአብሔርን በቃ ሴት። ቀሚስ የለበሰ ሁሉ ሴት አይደለም ባይዛወይ አንቺ ግን ከልብሽ ሴት ነሽ እና ብሩኬ የምታደላል ብሩኬ ይህን ቪዲዮ ሲያይ እንዴት ደስ እንደሚለው ወይኔ ዛሬማ በቃ ስሞ ስሞ ጨረሳት ይህን ቪዲዮ ሲያይ ማለት ነው ወይም ደግሞ ካልተገናኙ በቃ ወይኔ ቅመሜ እንደ አንቺ ግን ምን ይሻልሻል ምናምን እያለ በቃ በስልክ እኮ ሲያወሩ በስመ አብ እንዴት እንደት ደስ እንደሚለኝ እኔ ግን ምን አገባኝ ምን አገባኝ ምን ደስ የሚል የምንድን ነው እነሱ ነው የሚያወሩት እኮ ግን በቃ በጣም ደስ ይለኛል እንዲሁም አንዳንዴ በቃ ስልክ እያወሩ ዝም ብለው በተደዋወሉ እንደ ግማሹን ስልክ ተደዋውሎ ከዛ በተገናኙላላሉ ቪዲዮ እና ወይ ማሽቃበጥ የምሬ ነው። በጣም ነው ደስ የሚለኝ። እና በቃ አንዳንዴ ስልክ ተደዋውላችሁ ምናምን አብራችሁ መጣችሁ ቪዲዮ ምናምን ከምትሉ እና የሆነ ተደዋውላችሁ ቅሜሜን የለኝ እንደዚህ ነው ምናምን ተባብላችሁ ከዛ ከች በሉ ደግሞ ማለት ነው። ብቻ የሆነ ቢያንስ በሶስት በሳምንት አንዴ እንኳን በስልክ እያወራችሁ ምናምን ኑ። እሺ ስወዳችሁ ማለት ነው እና ቅመሜ በቃ ትችያለሽ። የኔ ቅምጥል፣ የኔ ወርቅ ስራ፣ የኔ ቀበጥ፣ የኔ በቃ ምን ልበልሽ? እፍ እንደው ምንም ብዬ በቃ ማመስገን አልቻልኩም። ጎበዝ እግዚአብሔርም እስኪያሞጋግሱልኝ፣ ወዳችኋለሁ። መልካም ጊዜ ሆንላችሁ ባይ